ይኸውልሽ፣ አንደኛ ይሄን አንቺ እንግዲህ እና በጣም የሚያስጠላብበት ዓለም ዝም ስላልኩ፣ አይ እኔን ከጠረጠርሽኝና እንትን ካልሽ አንቺም አብረሽ ከኔ ጋር እዚህ ቤት ኑሪ፣ እረፊ፣ ግን ሌላ ነገር ውስጥ አትክተቺ። ዛሬ ከባድ እንግዲህ አለብኝ። ይወርድ ይመታለች። ዛሬ እንግዲህ ይመጣል። ቤት ቤቷን ፏፏፏፏ እናደርጋታለን። አስተካኪ፣ አትቀመጪ፣ አስተካኪ። ምንድን ነው ቪዲዮ እየሰራ ነበር ነው አይደለም፣ እንግዳ ይመጣል ዛሬ ከባድ እንግዳ ነው የሚመጣው። እናቴ ዛሬ በቃ ያበደ እንግዳ ነው የሚመጣው። ምንመጭ በና አይደለም፣ ጌታን ለምደ እንደዚህ አጣድፍ የጠራኝ እንትን እንትን ትመጣለች። ያቺ የልጅነት ጓደኛ አወቅሻል፣ ሊዲያ የምትባሏ ማለት ነው፣ ሊዲያ ትመጣለች። ረዥም ጊዜ ረዥም ጊዜ ቢያንስ ስምንተኛ ክፍል ነበር ስምንት ዘጠኝ አስር አስራ ስምንት ዓመት ምናምን ከተያየን እራሱ ማለት ነው አለች የረዥም ጊዜ ጓደኛዬ ማለት ረዥም ጊዜ ነው ከተገናኘን እና ዛሬ መጣች ምናምን ብላ ደወለችልኝ እሺ፣ እሱ እንድትነግረኝ ነው። ከቤት አጣጭ ቢጠራኝ ያማ እንዴት ነው ማለት ማለት ምን የሚከብድ ነገር አለ? ሁሉ እስከ ስንት ጊዜ በኋላ ተራርቆ ምናምን ይገናኝልን እኮ። ግን እኔ እኔ እና እሷ ግን ይለያል። እኔ እስከዛሬ አንቺ የሴት ጓደኛ አጠገብ ደርሻ ታውቂያለሽ? አታውቂም። ይለያል ማለት ነው ማለት ነው ስልሽ። በቃ እኔ እሷን የሚተካልኝ ሴት የለም እሷን አይ በጣም የማይባል ነገር እያልክ ነው፣ እየቀለድክ ነው። ሁሌ ለምንድነው ቀልድ ሆነ? እንደዚህ እየቀለድክ ነው። ቤት ጠራሻ ነው እንዴ ለቀልድ? አይ ማለት እንደዚህ የሚያስበል እስካሁን፣ እንደዚህ ሊዲያ ምናምን እንደዚህ የሚያስበል ታሪክ ነግረኝ የማታውቅ ሰውዬ ዛሬ ከመሬት ተነስተን እኔ የምሬን ነው የምልሽ እኔ ናቸው ተገናኘን። ሶስት አራት አመት ሶስት አመት እና እንዴ በቃ ከዛ በፊት ኮሌጅን ጊዜ ከእሷ ጋር ስለ አልተገናኘን ኦልሞስት በቃ የተረሳሳን ነበር የመሰለኝ። ማለት ምንም ሊደብርሽ እኮ አይገባም ምክንያቱም እንትን ልትይም አይገባም። ከአንቺ በፊት እኮ ነው የማውቃት። አሪፍ ነው። ምንድን ነው የማግዝ እናስተካክል። አንድ ክፍል አለ እዛ ጓዳ ላይ፣ ያንን ክፍል እናስተካክልላት ለአንድ ለሁለት ሳምንት። እዚህ ነው እውነት ስራት እንደዚህ አይነት ቀንድ አለ ነገር ነገር ምን ማለት ነው? ትምጣ ምናምን ምን ችግር አለው ማለት በቃ እሺ። ብዙ አመት ነው ታውቃታለህ? ምናምን ጓደኛህ ናት? አዎ። በጣም ደስ ይላል። ወታ አግኝተሀት ና እንጂ ጭራሽ። ሲጀመር ቤት ማምጣት ሳያንስ እንደገና እንትን አንድ ምንድነው ለምን ችግሩን ንገሪኝ።

የማታ አሁን ይኸውልሽ ቤቱን በስነ ስርዓት እናስተካክልና የሚስተካከሉ ነገር ጌታ ስነ ስርዓት ሲኖር፣ ከኔ ጋር መጣላት ከፈለክ የፈለከውን ነገር ማድረግ ትችላለህ። መጣላት ፈልገሽ ነው ወይና ምን እንደምትለኝ። መጣላት ፈልገሽ ነው ወይ? አሁን ስለ መጣላት እዚህ ጋር ማን ማን ምን አመጣው? ብቻ ግን ይህንን እና አመለካከትሽን እሷ ፊት እንደዚህ አይነት እንትን መልክ እንዳታሳይ። ኧረ ጭራሽ ጭራሽ እንደዚህ አይነት እንትን ራሱ እሷ ፊት እንዳታሳይኝ፣ ነው ሁን ስነስርዓት ትምጣ ሆነ እዚህ እዚህ ትመጣለች እኮ ግን፣ ቤቱን እናስተካክልላት። እዚህ ነው የምታርፈው። ሲጀመር ለምንድን ነው እዚህ የምትመጣው? ሄዳ አብረን ስንማር የዚህ አገር ልጅ ከቤተሰቦቿ ጋር ቤተሰቦቿ በስራ ምክንያት ሲወጡ ከዚህ ሀገር፣ ስሚኝ፣ ከዚህ ሀገር ሲወጡ በስራ ምክንያት አብራቸው ወጣች። ናፈቀች። አዎ፣ እንዴት አትናፍቀኝ። ምን እሆንሻለሁ? ለምን፣ ሽማግሌው፣ እሺ ለሽማግሌው እንትን እልበታለሁ። እንደዚህ አይነት አመል እንትን እንዳሰጭኝ፣ መልክ እንዳሰጭኝ፣ እንደዚህ አይነት መልስ እንዳሰጭኝ። አንደኛ እኔ ምንም አላደረኩም። በቃ ልጅቷ ትመጣለች። እዚህ ቤት እረፍት ታደርጋለች። እረፍት አድርጋ እንትን ብሬክ ስጨርስ ትሄዳለች። ማለት ከወሰንክ በኋላ ነው። እያስፈጠርኩሽ እኮ አይደለም። አሁን እሺ፣ ለምን ጠራኸኝ? ቤት እናት እንድናስተካክልና እንዲሁ እንደነግርሽ ነው። ምን ሆነ? ነገር እየነገርኩሽ እኮ ነው። እኔ ምንም አይደለም በቃ መብት ነው። ከእሷ ጋር ቤቱን ማስተካከል ትችላለን። ምን ሆን ይሻላል ወገኖቹን አስተካክያቸው። ይሄ እንትኑን አንሺና ማለት ነው። እንትኑን እሱ ጋር አደርድሪው አንዴ። እንትኑን አስተካክልኝ። አላስተካክልም። ዮርዲ ምን ሆነ ይሻለ? ምንድነው የምትይው? አሃ ዊና ያምሃል። ጌታን ስነስርዓትን ያዝ። ጌሽ ቆ አሁን ምን ይፈጠር ነው የምትዩ? አንዴ እኮ ልጅቷ እመጣለሁ አለች አይደል? እመጣለሁ ካለችኝ እሺ አልኳት። ተቀበልሽ አለው። ቤት ትቀመጫለሽ አልኳት። እንዴ አንቺ ነው ማመን አለ ማመን አለ ምንድነው ታዲያ ይሄ? እኔ ልቀበላት ማ ከየት ታቂያታለሽ አንቺ? ማለት ታቂሻለች አታቂሽም እኮ። እኔም እኮ በጣም እየገረመኝ ነው። እንዴ አንቺ በዚህ አይነት እኮ ነገ እናትና አባቴ ሲመጡም እንደዚህ ልትሆኚ ነው። እናትና አባት ወሰደ? አሀ አይደለማ። ይሄ ገና ከሆኑ እንትንሽ ስነ ስርዓትሽን ልንገርሽ። አንደኛ አንቺን ራሱ ማስተዋወቅሽ እንደ አዲስ ከሷ ጋር እሷ የምታውቅሽ አንቺን እንደ አዲስ ነው። ሰው ግንኙነት ራሱ አታውቅም፣ ፍቅረኛ እንዳለኝ ራሱ አታውቅም። እኔ ስለ እንደ አዲስ ነው ራሱ ማስተዋወቅሽ። ምክንያቱም በጣም ሪስፔክት ማድረግ ልጅ ነች። ሲቀጥል እነዚህ ፎቶች እራሱ መነሳት አለባቸው። ምን ሲባል ይዘሻቸው እየነገርኩሽ እኮ ነው። ስለ እኔና አንቺ እንደ አዲስ ነው ማስተዋወቃት። ስሚኝ እንጂ እንደ አዲስ ነው የምታስተዋውቃት፣ እንደ አዲስ ነው የምታስተዋውቃት። አዋ የምልህን ነው ግን ማለት ሌላ ነገር አላችሁ? ሌላ ነገር አላችሁ? የለም ደግሞ መልስልኝ። ምንድን ነው ሌላ ነገር አላችሁ ወይ ማለት? አይ ፎቶ እስከ ማንሳት እንደ የሚያደርስ ስለማታውቅሽ እንደ አዲስ ነው ማስተ አትወቀኝ፣ አትወቀኝ። ያገባኝ ያገባኝ፣ አንቺ እኮ ያገባሽ። እና ታዲያ አሁን ስለ እኔ ልቀበላት አልኩ፣ ቤቴ አይ፣ ለምን ለምን እንዴት ነው ልጅ ቤት እኔ፣ አንተ ማለት ነው። ማርያምን፣ ይሄን ፎቶ አንሳና ሞክረኝ። ማርያምን ሞክረኝ። ምንድን ነው? ቆይ፣ ምን አድርግ ነው ሞክረኝ? አነሷል ነው ይህ ፎቶ ከዚህ ጋር የነሳው ቀን ወይም ከዚህ ቤት ፎቶ ነው ያወጣው ቀን ማለት ነው። የኔ እናንተ መጨረሻ ነው። እሺ ይኸውልሽ አንደኛ የኔን አንቺ እንግዲህ ሲጀመር በጣም ነው የሚያስጠላብህ። በጣም ዝም ስላልኩ ነው። እኔ እኮ ምንም የሚፈጠር እኮ አላልኩም። ምንም የሚፈጠር አላልኩም። አይደለም ምን ቆይ ምን ምን ምን ልበደ እኔ ምን እንድልህ ነው የጠራኸኝ? ምን እንድልህ ነው የጠራኸኝ? እኔ እኮ ምንም እኔ እኮ አሁን ያንቺን ፍቃድም ያንቺንም እንትን ለማለት እኮ አይደለ። እኔ እንደ አንድ አጋር እቤት እናስተካከል፣ ሰው እንግዳ ሊመጣብን ነው። በቃ ረጅም ጊዜ ታርፍ፣ ረጅም ጊዜ ታርፋለች። ስለዚህ እዚህ ቤት ትቀመጥ ነው ያልኩት። እሺ፣ እሺ፣ እሺ። ቆይ በቃ አንድ ጥያቄ ልጠይቅሽ፣ አንድ ጥያቄ ልጠይቅሽ። እሷ እዚህ ቤት እያለች መታ፣ አንቺ እዚህ ቤት መኖር ትሻለሽ? ትመጪያለሽ እዚህ ቤት? በቃ ታዲያ፣ አይ እኔን ከጠረጠርሽኝና እንትን ካልሽ አንቺም አብረሽ ከኔ ጋር እዚህ ቤት ኑሪ። ለምን ስለጠረጠርሽ? ይህ እኮ መጠርጠር አይደለም። እሺ ምንድን ነው ፎቶ የሚያስነሳ ምንድን ነው ምንናት? ፎቶን ነው ፎቶ ታነሳው እንዴ? አሁን ይሉሽ እነዚህ ፎቶዎች አንሺና፣ ጓዳ አስገቢያቸው። ሞክረኝ፣ ይህን ፎቶ አንሳና፣ ሞክረኝ። ማናት ምንናት ሺ ጊዜ ጓደኛትን እዚህ ቤት ይሄን እናንተ ፎቶ ስንት ሰው ገብቷል? ስንት ሰው ስንት ሰው ሲገባ ተነስቶ ያቅና ነው ዛሬ ፎቶ የሚነሳው? ረፊ ግን ሌላ ነገር ውስጥ አትክተቺ። አንተ ጸብ ውስጥ እኔ ቀለል አድርጌ ነው የጠራሽ። አንቺ ነሽ እንዳለ ነገሩ በሙሉ ስብሰባ አድርገሽ ያካብድሽ ሰው። ምንም ችግር የለውም ምንም ችግር ነው የምጠብቀው። መልስልኝ አንዴ የሆነ ነገር የምትለው እሻውን ሁሉ ለጥ ምንም እንኳን አይ እንደፈለክ አይደለም። ሲጀመር አትፈልግም፣ እናንተን ግንኙነት አፈልግም። ግንኙነት ጥያቄ ውስጥ ሆኖ በምን አብረሻት አሉንም አሉንም አሉንም ስነ ይሄ ዊና ግንኙነት ጥያቄ ውስጥ ነው የሚከተው እ? ምን እንድል ነው የምጠብቀው? ማለት ምንም እኮ አይደለም። ትመጣለች፣ አስተዋውቅሻለሁ ጓደኛዬ፣ ቀስ እያልኩኝ እነግራታለሁ። አለቀ። ጭራሽ ቀስ ሁሉ ሹ በቃ ነገር ንገሽ። ሲጀመር እዚህ ቤት የምትመጣው እሷ ልታርፍ እንጂ ሌላ ነገር ልታረግ አይደለም። እንዴት ነው አንቺ የምታስቢው? ከፈለች ቤት እሺ አሁን አንቺ ጥያቄ ውስጥ የከተተሽ የፎቶው እዚህ ጋር አለመቀመጥ ነው የልጅቷ መምጣት ነው። በጣም ማይደረግ ነገር ነው። እስኪ ምን አንተ እኔ ጋር ትምጣ ማለት አማርኛ አይደለም። ለምን አንቺን ኬት ታውቅሻለች ማለት እንግሊዝኛ ነው? አይ አይደለም። ማንም በሌለበት አው አልፈልግም። ሲጀምር እሺ፣ ማንም በሌለበት ከሆነ እዚህ ቤት የምትመጣው እሱን ከሆነ የፈራሹ አንቺ ማብረሻቱ እዚህ ቤት በቃ እኔን ጠርጥረሽኝ ከሆነ አብረሽ እስቲ ኑሪ። ምንድን ማንም የምነግራት አሁን እንደ ሊሆንልሽ በቅርብ ነው የተጻጻፍ ነው። በጣም አሪፍ በጣም ይሄን ፎቶ እንደው ስድል ነው የምትፈልገው። እኔ ውሰጅ ያላልኩ እሱን ፎቶ ይህ ፎቶ እኮ ይቀመጣል፣ ግን እኔ ውስጥ አስገቢውን ያልኩሽ። ለምንድን ነው የማስገባው እዚህ ቤት አይደለም? እዚህ ቤት ስንት ሰው መጥቷል? ስንት ሰው መጥቶ ሄዶ ያውቃል? ለምንድነው ዛሬ ይሄን ፎቶ ማስገባው? ዊ ና እንዴ? እኔ ምን እናት ናት? እ? ማን የሆነ የሆነ ሰው ነው? እኔን ለማስታወቅ የምትፈራው ይሆነ እኔ ኮንቺ ለማስተዋቅ ኩፈራው አላልኩኝም ነው

አሁን ምንም እንትን የሚል ነገር የለም። አሁን እሺ፣ እኔ ጓዶን ገብቼ አስተካክየው ነው የወጣሁት። በቃ እሺ፣ አንቺ አታስተካክይው። በቃ ስትመጣ ትጠብቂያለሽ እዚህ ቁጭ ብለሽ ታወሪያለሽ። አንድ ነገር ንገሪ እ የፈለግከውን ማድረግ ትችላለህ። እሺ፣ የፈለግከውን ሰው መጥራት መጋበዝ ትችላለህ። እሺ፣ ድጋሜ ስመጣ ግን ይሄን ፎቶ ከዚህ ቤት ግድግዳ ላይ ልጣውና አስተ ምን ሆነሽ ነው እንዴ? እየነገርኩሽ እኮ ነው ፎቶውን አንሺ። እኔ አነሳዋለሁ። አንሳና ሞክረኝ። ምን ይኸውልሽ፣ ነገርኩሽ። ፎቶውን እኮ አነሳዋለሁ እኔ ሲጀመር፣ ነገርኩ። ይኸውልሽ ይሄንን ፎቶ እዚህ ቤት ሲመጣ ፎቶ አይኖርና ይኸውልሽ። ስሚ፣ ምንም የሚቀየር ነገር የለም። ምንም ነገር አይቀየርም። እሷ እንደሆነ ትመጣለች እሷ እንደሆነ ትመጣለች። ካሜራ አለ እኔ